ቤዛ ና ፍቅር ተባብረው ሴራ እያሴሩ አደይን አሰጧት። በጣም መረረኛ ለቸውን ሲጠናባት ትታቸው ወጣች። በእውነት እንዲያለ ትዕግስተኛ የለም። እንግዲህ ናኦል ቤዛን አንቆ ጉሮሮዋን አዴን ካሁን በኋላ እንከባከባታለሁ በይ፣ ምንም ነገር አድርጋትም በይ ብለሽ ቃል ግቢ እያለ እንግዲህ በጣም አሰቃየት አጉሮረዋና እንቆማለናናወ በጣም ጎበዝ ነው። በእውነት ደስ ነው ያለኝሽን ልዘስ ያደርጋል። እቺ ሴረኛ እንደ በጣም ሸረኛ ናት። ቤዛ የምትባል ጉደኛ ቁመቷን አስረዘማ እንደ ባሕር እዛ ስታናድድ እንግዲህ አዴን ቤዛና ፍቅር ደግሞ ከነፈ ከነፈገደቡ ላይ ያልሆነ ሆኗል ብላ ከነ ኢላ ቤት እያደረች ቤቱን ረስቷል ለስራው አጣለ ብላ እንግዲህ እናቲቱ ያላለቻት እናቴ ያባረት ሌላ ሰራተኛ አመጣለሁ ብላለች ብለሽ እንግዲህ ያላለችም ብላኛል ብላ አስወጣቻት። ፈቀር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የተከበራችሁ ቤተሰቦቼ እንደት ናችሁ? ከነገ ሁሉ ሰላም አልሐምዱሊላህ ረቢል አለሚን ባላችሁበት ሰላማችሁም በዘቴ በል ሰብስክራይብ ላይክ ሸር እያደረጋችሁ ቤተሰብ ሆኑ። አዴን እንግዲህ ደጋፊዎች አዴን የምትወዷት ወይም አዴ አድናቂ የሆናችሁ አብሽር ያልፋል ብሏት ማለት ነው። በእውነት አዴ ትዕግስተኛና ጥሩ ልጅ ናት። እንግዲህ ቤዛን እናወር በጣም እያስጨነቀ ጉሮሮዋን አንቁ ካሁን በኋላ አደይን ምንም ነገር እንዳታደርጊያት እንኳን መከፋት አይደለም ቢደብራት ራሱ አልለቅሽም፣ እንዲደብራት ራሱ አልፈልግም እያለ ቤዛን አንቁ። በቃ አሁን በኋላ ቃል እያስገባት ነበር ማለት ነው። በአደይ ላይ ምንም አይነት ሴራ እንዳታሰር እና ቀጥ ብላ እንዳታያት ማለት ነው። በጣም አስደስቶኛል ማለት ነው። እና ከዚያ በኋላ እንግዲህ እንትና ፍቅር ደግሞ ለእናቷ ደውላ የሌለውን ትምህርት አቋርጃለሁ፣ ማጥናት አልቻልኩም፣ የቤት ስራ ገድር ወይ ግድር ሰው ግድር ነገድ ቅጥሽ ናጠጥት። አይ ፍቅር እንግዲህ ያለለች ጉድ የለም። እናቷን አሳምና እናቷ እንደፈቀደች ናትና፣ ሌላ ሰራተኛ ለማጣት ዝግጁ እንደሆነች አድርጋ ከቤት አባረረች ማለት ነው። እንግዲህ ደግሞ ቤዛ ያላሰራችሁ ወይ እንዳላየችሁ ደግሞ ለኤላ ቤት ክፍት ቦታ ሄዳ እዛ ብራ ነበርና አደይ ማለት ነው። ባርኮትና አደይን አብረው አላማቸውን ይቃጫሉ። እዛ ብላ ለደቨ ነገረችው ማለት ነው። ደቨ እራሷን እናዶኛለ። ደቨ እንዴት ነው ቤዛን እና ፍቅርን የሚያምናቸው ማለት በጣም ያናደደኝ። ምክንያቱም የእነሱን ሴራ ጥፍቶት ነው እንዴ እሷን የሚያምነው ምንም እንደሆነ አንድ በትክክል የምናውቀውን ሰው ደግሞ እንደዚህ ብለን በሰው መመራት የለብንም። አሁን አንድ ሰው ተፈቀር ነው እምነት ነው እናምነዋለን አይደል? ስለዚህ አደይ ደግሞ በጣም ጥንቁቅ ልጅ እንደሆነ ያውቃታለች። ስለዚህ እነሱን አምና አደይ ማስከፋት የለባትም ነበር ማለት ነው። እና አደይም አናዶኛለሁ ያው ስሜት ሆኖ ነው። ከዚያ በኋላ እንግዲህ በጣም ነበር ጣ ላ ማለት ነው። እንግዲህ ደግሞ እናት ማን ይሄ ነው ናውል ደግሞ ሄዶ ከነ ኤላ ቤት ኤላ በማይኖርበት ሰዓት አደይና ለምለም ቁጭ እንዳሉ ሄዶባቸዋል። ከዛ ሄዶ እንግዲህ ወደ ውጭ እንደሚወጣ ዝብቸኝነት እንደተሰማው መኖር እዚህ እንደማይፈልግ የነገራቸው ነበር ምናምን እነሱ ደግሞ አደይ አደይና ለምለም ደግሞ በቃ የሆነ ምግብ ቤት ነገር ስራታቸው ብዙናቸው ገብተው እንደሚሰሩ ኒት ተመካከሉ ነበር ማለት ነው። እኔ ያደይ እና የለምለም ጓደኛ በጣም ደስ ነው የሚለኝ። ከዚያ በኋላ እንግዲህ እሱም ደግሞ እኛም እንደዚህ የተመካከለ ነበር እና እዚሁ ሰር ተመለው ትችላለህ እያለችው ነበር አደይ እና አይ የሚያግዘ ሰው ያስፈልገኛል፣ አግዛችሁ ይሻ ብረን እንሰራለን የማያለ ሲባባሉ አይ እኛ ሁለታችን ለማስራት የምንችለው ግን አንተ ለብቻ መስራት ትችላለህ እያሉት ነበር። ከዚህ ነገር ግን ብሩ ከየት ነው አለችው፣ አደ ማለት ነው ብር እስከ ዛሬ የሰራሁት ብር ነበረኝ። አይላስ የሴቶችን ሸጥ ያመጣው ሴት ብር ነው ስትለው፣ አው ሲላስ አት ይሄን እንኳን ለሸጥራ አው አውሎ እንጂ ይዞ ነው ታለ ከዜሮ መነሳት ትችላለህ ብለው ጥሩ ምክር መሰረት ማለት ነው ወይ ሰው ሀቅ ሰው ሀቅ ነው ብሎ በለጠ ያለ አስቀያሚ እና ፈጣሪ በሚወደው ነገር የመጣለን ጥሩ ስለማይሆን እሱም ደግሞ እንደምን እንግዲህ ነበር ያን ጊዜ እንግዲህ ኤላ ነበር ድንገት የመጣባቸው ኤላ እንግዲህ ለምለምን በጣም ይሰራታል ማለት ለምለምን ነው ብሎ በጣም ከዚያ በኋላ እንግዲህ በጣም

በእውነት እዚህ ድራማ ላይ የለምለምና የአዴ ጥንካሬ ምክንያቱም እኛ የምንመስለው ጓደኞቻችን መጥፎ ጓደኛ ከያዙ እንዲ ዞር የሚስቡን ጀግና ደግሞ በራሱን አስከብሮ የሚያስከብርልን ካገኘን ደግሞ እኛም የሚነሱ ነው የሚነዘው። ምክንያቱም አሁን አዴ በፊት ምንም ነገር አትናገር ነበር። እንኳን መማታት አይደለም እንደዚህ ንግግር ሐቅ መናገር እየቻች ራሱ አትናገርም ነበር ማለት ነው። ስለዚህ መናገር ራሱ ራሷን ለማስከበር እንኳን በጥፊ ልመት አይደለም ይሄን ሁሉ ያስለመለጫ እና ጀግነት ራሷን ለመከላከል ያደረገች ለምለምና ማለት ነው። ለምለም እኮ ጣጣ የላትምና ጓደኛ ያስፈልጋ ጥሩ ጓደኛ ገብታችኋለን። እኛ ማለት በቃ አብረን የምንለው እና ሀሳባችን የምናካፍለው ሰውዬ ትክክለኛ ሰው መሆን አለበት። ራሱን አስከብሮኛ የሚያስከብር እና እኛን ጥሩ የሚሆን በቀኛን ጥንካሬ የሚያዳብር መሆን አለበትና፣ አደይ ለምለም ከመጣ ወደ ጥሩ ጓደኛ ነው የሆኑት። እሷም ተቀይራለኝ ነው ጨዋ እኮ ነው የምታደርጋቸው እየወሰደች ድፍረቷ ቤዛነች ነሽ እንትናሽ በቃ አጫ ነው። እና ካፌት እንግዲህ ካለ ቅያሬ ለምለም ተመጣ ወዲህ ሀዴ በጣም ጠንካራ ሆናለች ማለት ነው። ብቻ መልካም ጓደኛ ያስፈልገናል ማለት ነው። እና እንግዲህ ፍቅር እና እንትና ደግሞ ቤዛ ደግሞ ቤዛ እንግዲህ ውሸቷን እንደዛ ረዲፍ የነገረችው እና ምን ትላለች በቃ ሰላም ሆነ ቤቱ ምናምን ስትል ፍቅር እንዴት ብታሳምን ነው ግን? ምናምን ነገር ስትላት እኔ እኮ ፍቅር ነው ምናምን ነገር እያቸው ነበር። እና እንዲያው የአደይና ዴቭ በጣም ይወደዳል፣ ግን ምን ያክል ነው ፍቅራቸው ስትል፣ ምን አስፈለገ ደግሞ ይሄን ነገር? አይ መጥፎ ነገር አስበሽ ምናምን ስትል ሀይ ኔ አንቺና ዴቭና ለመረግ አስቤ ነው ምናምን ነገር አርቻት። እንዴት አርገሽ ነው ና ዴቭን ስትላት፣ በለራስሽ ነበር ያስጉዳይ ምናምን አርቻት እና ከዚህ በኋላ እንግዲህ ቤብ ዝህ መሃል መጣ ማለት ነው። ቤብ ሲመጣ እንግዲህ የደብን የደብን እንትን ደካማ ጎኑ ምንድን ነው ብላ ስትጠይቃት ወደውኑ መጣና ነገረችው ማለት ነው። ከዛ ምን ንፈልገች ነው ስላት ደግሞ ደብ ደግሞ እሷ ደግሞ ዘወር አድርጋ ደግሞ እንደዛ አጣማ እዛው በዛው ውርዴታቸው ወይ ውርዴታቸው፣ እኔ በጣም ዘና ምታደገ ደግሞ አለና እንትና ለእንትና ናት፣ ሌዲ ማለት ነው። ሌዲ ጣጣ ያለ ጀግናት እኮ ናት። በቃ ራስ ዘና አድርጋ ማለት ነው። በስተ መጨረሻም እንግዲህ ለምለም አገኝታ መንገድ ላይ ወዲያ ላይ ስትሄድ የለ እንግዲህ እምቢ ብላት ብታረጋጋትም አይታት ነጋገናይታት ስራ ልትገባ ለምለም ወደ ቤቷ ስትመለስ ዴቭ ቀጥታ ፍቅር ያው በቃ ባረሻ ስትላል ዲያ እና ኤላ ቤት ታዲያ እንዲቀና ድራ መምጣት ነው እንጂ ወደ ታዲያ ለሽት በቃ ኤላ ቤትማ ከሆነ ብሎ እየዘለለ ነበር። ሄዲ ኤል እንትና ዴቭ ማለት ነው ሄዲ እዛ ለምለም የለችም ኤላ ብቻ ነበርና ኤላ መታ። ይሄ ማናት ለምለም ስመጣ ደግሞ